አንችንናሳገ ማ ሳገ ስማ እንዳንተ ልሸረምጥ አይደለም። በጣም ወደው ማከብረው ወንድሜ ነው ወይ? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ድማዱት ብራጊዋ እየሄቶቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኛ አለን በጣም ደህና ነን። ከአንድ ቀን እረፍት በኋላ ተመልሰናል ማለት ነው። ዱቼ እንግዲህ ሰሞኑ ትንሽ ገጭም አለ። የሆነ ሰው መቶ ተንጨርጭሮ ነበር እና ምንም አይደለም አንሰማውም። ብዙዎቻችሁ ኮመንታችሁ እያነበኩኝ ነበረ። በጣም ደስ የሚል ኮመንት እየሰጣችሁ ነው። እናመሰግናለን። እናም ዛሬ አዲስ አይደለም ማለት ነው። ዛሬ ደግሞ ውጭ ላይ ሳይሆን እቤቴ ውስጥ ሆኜ እንግዲህ እመጣለሁ ስላለ እሱ ደውሎልኛል፣ እመጣለሁ፣ ብሎኛል ስለዚህ እሱን እየጠበኩት እገኛለሁ። አሁን አመሻሽ ላይ ስለሆነ እንደ መክሰስ ነገር ትንሽዬ ማለት ነው፣ ሳይበዛ በስሱ ያው ሙያዬ እስኪ ላሳየው። ያውቀዋል፣ በነገራችን ላይ ከዛ በፊት ሙያዬ ያውቀው ማለት አይደለምና በጣም የምወደው የማከብረው ወዳጄ የቅርብ ጓደኛዬ እንደወንድሜ የማየው ሰው ነው እና እናንተ ብዙዎቻችሁ በሌላ ነገርም የወሰዳችሁት ነገር አለ። ይሁን አልጠላሁትም፣ አልቆረቆረኝም ብዙ ማለት ነው። እና ችግር የለውም በፈለጋችሁት አንግል መውሰድ ትችላላችሁ ማለት ነው። ስለዚህ እቤት መጥቼ ማምሸት እፈልጋለሁ ስላለ ቡናችንም እንግዲህ መክሰሳችንም አዘጋጅተን እየጠበቅ ነው ነው ማለት ነው። ከሱ ጋር ጥሩ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። እኔ በጣም ደስተኛ ነኝ እመጣለሁ ስላለ ማለት ነው። ምክንያቱም በቃ ብቻዬ ስለሆንኩኝ ሰው ከሰው ጋር ማምሸት ምናምን ናፍቆ ነበረ። ስለዚህ እሱ ምቁ ደግሞ ከእሱ ጋር የልብ ልባችን እያወራን አብረን አንዳንድ ነገሮችን እያሳየናችሁ ከእናንተ ጋር እንቆያለን ማለት ነው። ትንሽ አመሸብኝ እኔ ቆየው ተዘጋጅቼ ከጨረስኩኝ ማለት ነው። ስለዚህ ስልክ እንደውልለትና የት እንደደረሰ እንጠይቀዋለን። እንግዲህ ተከተሉን ነው የሚባለው። ሌላ ወይ ወይ ማዲየ፣ እንዴና እንዴት ነሽ አለው። እግዚአብሔር ይመስገን፣ ዘናስ ደህና ነኝ። እግዚአብሔር ይመስገን። ምነው፣ ምን ነው ቆየህ? ቆየው በሻ ሰፈሩ ትንሽ ጠፍቶኝ ግር ብሎኝ እዚህ ግሪን ኤሪያው ጋር ቆም ያለው እዚህ ጋር፣ ያ ግሪን ኤሪያው ጋር ነኝ። እሺ፣ በቃ ልጅቷን እልካታለሁ ይዛክ ትመጣለች። እሺ፣ እሺ እንግዲህ ውዶች እየደርሻለሁ ብሎኛል ማለት ነው። ግሪን ኤሪያ ማለት እዚህ ጋር ነው። ስለዚህ ልጅቷን እልካት እና ታመጣዋለች። እውነት ለመናገር የሆነ የሚያስፈራም ደስም የሚል የተደበላለቀ ስሜት አለው እና ማለት ብቻችሁ ሆናችሁ ወንድ ልጅ ሲመጣ ከባድ ነው። በእርግጥ ሌላ ነገር የሚያስብ ምናምን አደለም። ለሌላው ሰው ነው ከባድ የሚሆነው እንጂ ለእኔ ኖርማል ነው። ቢያድር ራሱ ምን የሚፈጠር ነገር የለም። ስለዚህ እንግዲህ ምስጋናን ልካትና ይዘው ትመጣለች። እንኳኳ ነው፣ እንግዲህ እየመጣ ነው መሰለኝ። አቤት፣ ይግቡ። ቤት እሱ ነው። እሱ አይደለም። ነገር አሁን ይወርዳል። ትንሽ ጊዜ ይቀመጥና ማውረዳቸው ይቀራል። በዚሁ ተቀጠለ። ግን በጣም ስለምወደው ነው። ዋው በጣም ነው የሚያምረው ቤታችን። ደስ የሚል ኑሮ ነበረ የምትኖሩት። እኔ ከጠበቅኩት በላይ ማለት ነው ነበር። ያው ሰይጣን አንዳንዴ ቦይስ ሲመቻቻቸው ከመሃል ላይ አልቃ ይገባል። ግን አንዳንዴ ያው ሰይጣን ይቀናል እና ምንም ማድረግ አይቻልም። ያው ልጁም ካለመብሰሉ አንጻር አንዳንዴ መቸኮል የለብንም ማለት እኔም በጣም ተቻኩ እያለሁ እና አንደኛ ዋጋ እያስከፈለኝ ያለው መቸኮሌ ነው ብ ስለው ተመስተ ነው ሁሉም ነገር ለበጎ ነው ብሎ ማለት አንዳንዴ እኮ ይፈጠራል። ሰፈር እኛ ወንዶች በአብዛኛው የመቸኮል ግን እነዛ ነገራቶች ብቻ ነው። እናንተ ም የሌለባችሁ ችግር አለ? ማለት እኛ ፍጹምናን ሴት ፍጹምናት ማለት አይደለም ግን በብዛት ብዙ ጊዜ ሲያጠፉ ሲበድሉ ምናምን የሚታዩት ወንዶች ናቸውና እውነት ነው እግዚአብሔር ይመስገን በእንደዚህ አይነት እንኖራለን ብለን አለም አላሰብንም ነበር ግን እግዚአብሔር የተሻለ ነገር ሲሰጥ ካልተጠቀምክበት ያንን እድል ደግሞ ምን ዋጋ አለው እዚህ ደረጃ ላይ እንተደሰተ ብቻ አሁን ነገሮችን ቶሎ ቶሎ አልቀውልኝ እኔም ሰላም ባገኝ ደስ ይለኛል ሰላምሽን ብቻ ሆነ ሁሉም ነገር ላይ ዝም ብሎ መመላለስ ብቻ ሆነ። እዚህ እየተንከራተትሽ እራሱ መፈጠሩ በጣም አይ ባባ እንኳን ተፈጠረ። እኔ አልጸጸትም። መጽናኛዬ ነው እውነት። እሱ ባይኖር አሁን ልጄ ባይኖር እዚህ አታገኙኝ ነበርና የእሱ መኖር ያኖርሃል። ገባለች ስትወልድ ነው የምታውቀው ምናልባት አሁ ስንድርህ እና ስትወልድ ዴዛን ይገባሃል። ልጅ እሱ ለአንቺ ይገባሻል። የማስበው ከዚህ አንጻር ያለሽን ግን አመለካከት የማልጠብቀው ሆኖ እንግዲህ ምን ታደርገዋለህ? የመጣውን ከመቀበል ውጭ ምንም አትታገል። እንግዲህ በዙሪያሽ ግን ያሉ ሰዎች ግን የእሱ ተከታዮች መሆኑን ግን ትረጃለች። አሁን በተለይ አሁን ላይ ከቤተሰቡም ጭምር እሱ ማለት እሱ ለቤተሰቡ ጥሩ ሰው ነበረ። ለዛ ነው አሁን ላይ እንዲህ ተፈጠረ ምናምን በምላቸው ሰዓት እማያምኑትም ከእሱም ጎን የሆኑት ለዛ ነው። አልፈርድባቸውም። ሰው ስለራቀ ሳይሆን እግዚአብሔር ካለ ሁሉም ነገር ታሸንፋል። ያስ ግን ለምን አልሆኑም ብዬም አልጫናቸውም። አንቺ ዙሪያ ላይ በሙሉ እሱን የሚደግፉ ሰዎች ስላሉ ቢያንስ ቤት ላድርጋት አዝናናት የሚለውን ነገር ነው። ትንሽ ከአንቺ እኔም በጣም ደስ ብሎኛል። የምር በጣም ነው የማመሰግነው። በእንደዚህ አይነት ጊዜ የሚገኝ ወዳጅ ነው። ጥሩ ማለት በዚህ ሰዓት ነው። እንትኑ እምትለየው ገለባው እና ምርጡ፣ ማን ነው ላንተ ጥሩ ሰው ማነው፣ ነው ላንተ መጥፎ ሰው የሚለው የምትለየው በዚህ ሰዓት ስለሆነ አመሰግናለሁ። አሁን ዝም ብዬ በደረቁ አስለፈለፍኩ። ስለዚህ ትንሽ መክሰስ ቢጤ እየበላን ቀሪውን እናወጋለን። አይሻልም? ኧረ ቁጭ በል፣ ኧረ ተቀመጥ የምልህ ቁጭ በል። ድሮ ነያእን ወንድ ልጅ በደንብ ሲበላ ነው። አትሽቆርመም ደግሞ። በደረቁ ምንድነው? ብታነቅብ ብታነቅብ ደረቅ እንጀራ እኔ በወጥም ቶሎ ቶሎ ነው። ጀምር ጀምር። ችግር የለውም። ጀምር በቃ ቁጭ እንደ ሌላ ማን አለ? እኔ አልበላም እንደ አስተናጋጅ። ኧረ ችግር የለው። አንድ ሰሃን ላይ ብንበላ ይሻል ይሻላል። አጣለች። በጣም በዛ። አልጣፈጠም። እንዴት ነው የምትጎርሰው? እንደ ወንድ ልጅ ጠቅላል ጎረስ አታረግ። መጨረሻ ሼ ነበር። ጉርደታ ጉርደታም ነው በጣም ማለት ነው። እኔ ሲጀመር በጣም ማለት ነው በጣም እያንዳንዱ ነገር ላይ እንደዛ ስትሆኝ መጠርጠር ነበረብኝ። እኔ አንድ ነገር ማውራት አልፈለግም ከአንተ ጋር። ይቅርታ አድርግ። በባለፈውም ተናግር ያለኝ እኔ ችግሬ ሆ ችግሬ ከገዛ ባለቤቴ ጋር ነው። ገብተዋል አለ። ምንም አይነት ድምፅ መስማት አልፈለግም። ሰሚኛለሽ ይሄ ሁሉ ነገር ለዚህ ነው ወይ? ንገሪኝ፣ መልሽልኝ። ይሄ ሁሉ ነገር ለዚህ ነው? ቆይ እኔን ሁሉ ነገር ስታደርግኝ ነበረው ለዚህ ነው ወይ? መልሽልኝ። መጀመሪያም ጠርጥሬ ነበረ። ታውቂያለሽ አይደለ? መጀመሪያውንም ከኔ ጋር የመለያየት ፍላጎት ነው ያለሽ